ሄዳችሁ አሁን ፋጺ ከተማ ነው ያለሁት ማለት ነው። እና የዛሬ ጉዟችን የሚሆነው ወደ አዲግራት ሀያ ሁለት ኪሎ ሜትር እንጓዛለን ማለት ነው። አሁን ከጀድ ሄዱ የተመለከቷት ፋጺ ከተማ ነው ማለት ነው። በአንድ ቀን ነው ይህን ሁሉ ጉዞ እያደረግኩት ያለሁት ማለት ነው። በኤፒሶድ እና በኤፒሶድ ቱ ይሄ ኤፒሶድ ቱ ነው ማለት ነው። ሲዙን ዋን ኤፒሶድ ቱ ከፋጺ ወደ አዲግራት ሌስ ጎ። ይህንን የሚያምረውን እንግዲህ ለአንድ ስኬፕ እየኮመኮምን ማለት ነው ጉዟችንን እናደርጋለን። ይህ ይሄ ከፊት ለፊት የምታዩት ተራራ ጋይስ ተመልከቱት፣ እንዴት እንደሚያምረው ማለት ነው አለት ነው በቃ ዋ amazing mountain ላይ በወጣኔ በጣም ደስ ሲል ነበር። እኔ ተራራ በጣም እወዳለሁ እንደነገርኳችሁ፣ ተራራ መውጣት ምናምን ሀይኪንግ ምናምን በጣም ነው የምወደው አይ ላቭ ኢት። ወደፊት በጣም ብዙ ተራራዎች እንደምንወጣ ተስፋ አደርጋለሁ። amazing landscape look guys

ያለሁበትን ላንድስኬፕ ላሳያችሁ እንዴት እንደሚያምር! ዋው አሜዚንግ! እንዲህን ቦታ አለ! እንዲ ጉድነስ ዋ ሉክ ጋይስ ያለሁበት ቦታ እጅግ በጣም ነው የሚያምረው።

አሜዚንግ! ጋይስ፣ ክሬዚ! ያለሁበት ቦታ ተመልከቱ እስኪ! እንዴት ነው የሚያምር ተፈጥሮ ዋ! ይሄ በረሃ ማን ነው የሚባለው? ይሄ ጫካ ጋይስ፣ በጣም የሚገርም ደን ነው። በቃ ደስ የሚል ኦ ማይ ጋድ! ይሄ እንግዲህ ከፋጺ ትንሽ ወጣ ብላችሁ ወደ አዲግራት ስትሄዱ የሚገኝ ቦታ ነው። ከፋጺ ትንሽ አንድ ኪሎ ሜትር ምናምን እንዴት ነው የሚያምረው ጫካው! እኔ ጫካ ውስጥ መግባት ምናምን በጣም ነው የምወደው። ኩ ግን አውሬ ምናምን ሊኖር ይችላል አሁን እዚህ ውስጥ ክሬዚ በጣም የሚያምር ቦታ አሜዚንግ። እስኪ ለታምኔል እንደዚህ ብለን ነው የምናደርገው ዩቲዩብ ፖስተራችን። ለማንኛውም ጉዟችንን እንቀጥል፣ እጅግ የሚያምሩ ቦታዎችን ዲስከቨር እያደረግን ነው የምንጓዘው። ጓዘ ሌትስ ጎ ዋው! የዛሬው አድቬንቸር እንግዲህ ለየት ይላል ማለት ነው። ገና ከመውጣታችን ከፋሲ በጣም አሪፍ ቦታ እያየሁ ነው ማለት ነው። እና የዛሬው አድቨንቸራችን የሚሆነው እንግዲህ ያው ወደ አዲግራት ነው ብያችኋለሁ። ኤፒሶድ 2 ነው ተከታተሉ፣ አዲግራት እስከምንደርስ ድረስ ሌትስ ጎ። በነገራችን ላይ ጋይስ ዛሬ እዩ፣ እግሬን ላሳያችሁ። እስካሁን በስሊፐር ነኝ ምክንያቱም እግሬን ስላልታጠብኩ ጫማ አላደረኩም። ሉክ ይህኛው አብጧል፣ አሁን በጥቂት ደቂቃዎች ውስጥ ይፈነዳል። ይህኛው ደግሞ ተመልጧል እንደምታዩት ማለት ነው እና ዋው ነፋሱ አልቻለም ብሏል ጋይስ። ያው እንግዲህ ከበታችን እንደምታዩት አንድ አባታችን ከብቶቹን እያበላ ነው። ይሄኔ አባት ገጠር እንዴት ነው ደስ የሚለው ግን! ገጠር ኢዝ አሜዚንግ ሌስ ዱ ኢት። እሽ ጋይስ ቅድሜ ያሳዩዋችሁ እግሬ ያበጠው የለም? እሱ አሁን ፈንድቷል ማለት ነውና መሙ የግሬ መም በጣም እየባሰ ነው አይተንክ ሽፉን ጫማ ማያስደርገኝም መሰለኝ። ከዚህ በኋላ እስኪ ለምለው ድረስ በጣም የተመመላለጥ ጀምረዋል ጣቶች። ዋው ገና ጉዞ ሳይጀመር በ በሁለተኛው ኤፒሶድ ክሬዚ እና እኔ የማጣው ነው። ነገር ግን በጣም እግሬ ላሳያችሁ፣ ተመላለጡ ማለት ነው። ሹውታ ደሙ እንደመጣ እንደምታዩት። ቆይ አውራጣቴና ሁለቱም ተመልጧል። በጣም ነው የሚያምሙ፣ እና እንዴት ይሆናል? ዝም ብለን እንሄድ ስንሄድበት ይለቀናል። እሺ ጋይስ፣ አንድ አምቡላንስ አሁን አቆመልኝና ማለት ነው እዚህ ልሸኝህ ምናምን አለኝ። ከዛ አይ በእግሬ ነው የሚሄደው እኔ ከዛላ አንበሳ ወደ አዲግራት በእግሬ እየሄድኩ ነው ምናምን አልኩትና እኮ ዛላ አንበሳ ምኳ ይጨህ በእግረ ስትሄድ ምናምን አለኝ ማለት ነው። እና ወደ 20 ኪሎ ሜትር ምናምን ርቅ ያለው ከዛ ላይ በሰው ይሄ ኤፒሶድቱ ነው። እና እኔ ለመሸኘት ማለት ነው ደግነት እና በጣም አመሰግነዋለሁ። እኔ በመኪና ወይም ሌሎች ትራንስፖርቶችን አልጠቀምም። የእግር ጉዞ ቻሌንጅ ስለሆነ በግሬ ነው የምጓዘው ማለት ነው። ለማንኛውም ለስቱት አይ ቲንክ ከፊት ለፊታችን የምንወጣው ተራራ ያለ ይመስለኛል ወደ አዲግራት ለመድረስ እና ከዚህ በኋላ ወደ 18 እና 18 አዎ 18 ኪሎ ሜትር ነው የሚቀረኝ ማለት ነው። ከ18 ኪሎ ሜትር በኋላ እደርሳለሁኝ ማለት ነው። እንግዲህ መንገዱን ሰላም ያደርግልን። ሌስ ጎ ኢትዮጵያን ሰርቫይቨር ዩቱበር ነው እንግዲህ ወክ አክሮስ ኢትዮጵያ ሞያሌ ላይ ድረስ ከዛላምበሳ ሞያሌ ላይ በእግሬ እየ ተጓዝኩ ነው የምገኘው። እሱ ባለው እባላለሁ። አሁን እንግዲህ ከፋጺ ወደ አዲግራት እየተጓዝኩኝ ነው የምገኘው። እግሬ ሁሉ ተመላልጧል እና ለስቱ ኢት ሰብስክራይብ አድርጉ። ቻናላችን እሱ ቤ ቭሎግስ ጋይስ። የነፋሱ ድምጽ ጋይስ፣ እንዴት ደስ ይላል ነፋሱ፣ ዛፎቹ ሲያንቀሳቀስ ማለት ነው። ሹው የሚለው ድምጽ በጣም ደስ ይላል። እንደምታዩት ነው እንግዲህ የመጣሁት መንገድ። ሳናይ ሳናይ ጉዞ ይግበርልኩም መልካም ጉዞ ይላል በሹፌሮች ምናምን እታወቃለሁ ፌመስ ነው መሆኑ ምክንያቱ ደጋግሞ መንገድ ላይ ስለሚያዩኝ፣ ወይ ይሄ ልጅ ምንድን ነው ሁሌ መንገድ ላይ የምናየው ምናምን ይላሉ። እንደምታዩት እንግዲህ እህሉ ታከምሯል ማለት ነው። ስንዴ ነው ይሄ፣ እዚህ ነው የሚወቀው እህል ምናምን። የግሬን ህመም ግን አልቻልኩትም ጋይስ፣ በጣም እያቃጠለ ነው። አ መልመድ አለበት። አሁን የአውራጣቴንና የማህልጣቴን በጣም ነው የሚያመ ጋይስ አይኔ ውስጥ አልገባም። እሱቤ ቭሎግስ ዋካ ክሮስ ኢትዮጵያ በህይወት ዘመን የማረሰው የሚገርም ትልቁ ቻሌንጅ አድቬንቸር ነው እና አሁን እየተጓዝን ነው ሌስጎ ቲንክ ቦርሳያን ዳብሽ ከላንዲ ማስገባት አለብኝ። አዎ እና 16 ኪሎ ሜትር የሚቀረን ወደ ዛሬው የዛሬውን ቻሌንጅ ለመጨረስ ወይም ኤፒሶድ 2 ከዛፋጺ ወደ አዲግራት ለመግባት ማለት ነው እና ጋይስ፣ ህይወቴን ለማሻሻል ኢትዮጵያን በግሬ የማቋረጥ ቻሌንጅ እየተጓዝኩኝ ነው የምገኘው። ኤፒሶድቱን እየተመለከታችሁ ያላችሁ ሰዎች ኤፒሶዱን ወደ ኋላ መለስ ብላችሁ ከመነሻው ከድንበሩ ከኤርትራ ድንበር ዛላንበሳ ከተማ ጀምር ያለውን ተመልከቱት። ሰብስክራይብ አድርጉ። በሁሉም ሶሻል ሚዲያ ሼር አድርጉት፣ ብዙ ሰው እንዲመለከተው መለው የኢትዮጵያ ህዝብ ይሄን አድቬንቸር መከታተል አለበት ብዬ አምናለሁ ማለት ነው። ምክንያቱም ኢትዮጵያን የሚያስተዋውቅም ነው። ከዛ ከእኔ ህይወት በዘለለም ኢትዮጵያን የሚያስተዋውቅ ኢትዮጵያን ከጫፍ እስከ ጫፍ የሚያሳይ አድቬንቸር ነው ማለት ነውና እኔንም በዛው ማገዝ ነው የሚሆነው። ይህንን አድቬንቸር ስንጨርስ መቶች ሰብስክራይብ መግባት አለብን። እንግዲህ ሳይመሽ ቶሎ በጊዜ ለመድረስ እሞክራለሁ ማለት ነው። አዲግራት ሌትስ ጎ። ከዛ ደግሞ አልጋ መፈለጉ ምናምን ስላለ በጊዜ መድረሱ መልካም ነው። ስለዚህ ጉዟችንን ፈጣን ብለን እግሬን በጣም እያመመ ቢሆንም ነገር ግን ፈጣን ብለን መሄድ አለብን ማለት ነው። ተመልከቱ ጋይስ ይሄን ላንድስኬፕ እንዴት እንደሚያምር። ወደ ወደታች በረሃው ማለት ነው። ዋው እንግዲህ ወደ 15 ኪሎ ሜትር ነው የሚቀረን ወደ አዲግራት መዳረሻችን ለመድረስ ጋይስ። ኮስ ካሁን 5 ኪሎ ሜትር ብቻ ነው የመጣሁት እኔ ደግሞ የመጣው የመጣው መስሎ የነበረ በደንብ እና ከዚህ በኋላ ፀሐይን ባናት ይትክክል አይ ቲንክ ከዚህ ከዚህ በላይ የሚሞቀ አይመስለኝም። በጣም ቀዝቃዛ ነው ከጠበኩት በላይ ማለት ነው። አሁን ደግሞ እንግዲህ ስልክ ላይ ጎግል ማፕ እንዳየሁት ከሆነ እንደምታዩት ያው 14 ኪሎ ሜትር ይቀረኛል ማለት ነው። 14 ኪሎ ሜትር፣ ስለዚህ ፈጣን ፈጣን ብለን ካሄድ 10 ሰዓት አካባቢ እንደርሳለን ማለት ነው። እሽ ጋይስ walk across Ethiopia ያ ከፊት ለፊት ያለው ያዛ ፊት ለፊት ያለው ተራራ ጋይስ እንግዲህ ፋጢ ከተማ ያለ የነበረው ቅድም ያሳዩዋችሁ ተራራ ነው መነሻችን ላይ ማለት ነው። እና ደግሞ ከዚህኛው ተራራ አሁን ከፊት ለፊት ከሚታየው ተራራ ጀርባ አዲግራት ከተማ አለች ማለት ነው። ትንሽ ወረድ ብላችሁ አያችሁት? ይሄ ሕፃን ከብት እየጠበቀ በጣም ህጻን ነው። አሁን ሄልሽ ትንሽ ስድስት ሰባት አመት ቢሆነው ሰባት ምኑ ላይ ሆኖ ይችላል። የገጠር ልጆች በጣም በትንሽነት እድሜያቸው ትልቅ ሰራ ላይ ይሳተፉ አይሽ። ጋይስ እንግዲህ ከዚህ ጋራ ጀርባ ነው አዲግራት ማለት ነው። ይሄን ጋራ እንደዚህ ዙረን በዛ መሄድ አለብን። አስራ ምናምን ኪሎ ሜትር ማለት ነው። ሌትስ ጎ እና እንደምታዩት ያለንበት ቦታ ይሄን ይመስላል። ሉክ ኦ ማይ ጋድ ተዚ ቪው ያመራ በጣም ያምራል። እሾህ አለው ደግሞ እሾህ እንዳይወጋኝ እሾህ ከወጋኝ እኮ በቃ መንገድ ተስተጓጎለ ማለት ነው ጉዞ ብለን ብለን እንሂድ። ዋው ይሄን ተራራ ነው ዙረን የምንሄደው። ስለዚህ ከዚህ በኋላ 13 ኪሎ ሜትር ምናምን የሚቀረን ብዙ ነው። ስቲል 13 ኪሎ ሜትር ማለት እንዴ ነው ጋይስ። አድቬንቸራችን ተመቻቹ። ላይክ አድርጉት። ይህ ቪዲዮ አንድ ሺህ ላይክ መግባት አለበት። ቪው ሳይሆን ላይክ በዚህ በአቋራጭ ልጅ እንዲገይስ ኖ ኖ ኖ አቋራጭ ማለት ተቃ፣ ዝም ብዬ ብጓዝ ይሻላል። በእግሬ በዚህ አቋራጭ ሲባል ሌላ ነገር ይኖራል። ሌትስ ጎ። ይሄን ተራራ ባይዘው ከጣጠፍ ነው መዳረሻችን ነው የሚሆነው ማለት ነው። ኦኬ፣ ውሃ ያስፈልገናል አሁን። ጋይስ እግሬ እንደምታዩት ተላልጧል ማለት ነው። አውራ ጣቴን ጮህ ነው እና በጣም እያቃጠለኝ ነው እና እግሬ ተላልጦ በጣም እያቃጠለኝ ነው። ጉዞን እያደረኩ ያለሁት እንግዲህ አሁን ወደ አዲግራት ልደርስ አይ ቲንክ 11 ኪሎ ሜትር ነው የሚቀረኝ። ላንድ ስኬፑ ያው እንደምታዩት ነው። ፋይናሊ ጋይስ ፋይናሊ አዲግራት ከተማን እያየዋት ነው እንደምትመለከቱት ከፊት ለፊት የአዲግራት ከተማ ትታየኛለች ከርቀት። እንግዲህ መልካም ነው መልካም ነው። አሁን እንግዲህ ሰባት ሰዓት ተኩል ምናምን አካባቢ ነው እና ያው አዲግራት እየደረስን ነው ማለት ነው እንግዲህ ከ10 10 ኪሎ ሜትር ምናምን ቢቀረን ነው። ከዚህ በኋላ ኤፒሶድቱ እንግዲህ አዲግራት ከተማ እየገባን ነው የምንገኘው። እሱ ቤ ቪሎግስን ሰብስክራይብ ያላደረጋችሁ ሰዎች በጣም ትልቅ ጥፋት እያጠፋችሁ ሰብስክራይብ አድርጉ እንጂ እንዴ! ኦኬ ጋይስ፣ አሁን ደግሞ በዚህ ነው የምንሄደው ማለት ነው። ወደ ታች እንወርዳለን ማለት ነው። ቁልቁለት ነው ከዚህ በኋላ ያለው መንገድ። ሰላም። እሺ ጋይስ እንግዲህ ቁልቋን ልሞክር ነው ማለት ነው። እዚህ ለመጀመሪያ ጊዜ ሳይሆን ልጅ እያለሁ በላ ነበረ ማለት ነው። እና እንዴት ነው የማወርደው ነው አሁን ጥያቄ። እስኪ በዚህ እንሞክረው። በዚህ ውስጥ አልገባብኝም። ወይኔ፣ እሱ ሌስጎ፣ ደግሞ እኮ እንትን አለው እሾህ አለሁ። ሌስጎ አሁን እንዴት ነው የምንልጠው ነው እ ሁለት ነበረ እንትን ያልኩኝ፣ አንዷ አልወርድም አላለች። ለማንኛውም ይችን እንብላት፣ እንሞክራት ይችል ኡ፣ እሾህ እጀ ላይ ተሰከሰከብኝ። እሺ መጀመሪያ እሾህን ታላቅቃላችሁ፣ እንደዚህ ደብድባችሁ፣ በቅጠል ማለት ነው። በጣም ብዙ ያፈሩ ቁልቋሎች ምናምን አሉ፣ ጋይስ ኦ ማይ ጉድነስ። አላላጡን እንግዲህ፣ አልቻልኩበትም ዋው አሜዚንግ፣ ጋይዝ መሳማ ያስፈልጋችሁ። በዚህ ስቴዱ እንዳለ እንደምታዩት ሁሉም ያፈራ ነው፣ መብላት ነው። ለማንኛውም ወደታችም ያፈራ ብዙ ስለሚኖር እንበላለን። ጉዟችን እንቀጥል። ድንጋይ ተመልከቱት፣ ሙሉ አለት ነው እናንተ። ዋ ይሄ ጭረት ምን የሚያክል ነው! ጋይስ እንደምትመለከቱት ከኔ ቁመት በጣም ይተልቃል። እኔ እንደዚህ አይነት ጭረት አይቻለኝ። ዋ አያችሁት። ከዚህ ነው ቃጫ ምናምን የሚሰራው፣ እንግዲህ ማለት ነው ለማታውቁ ሰዎች ካላችሁ አዲግራት መጣንልሽ። እንግዲህ አዲግራት እየደረስን ነው ጋይስ የተወሰነ ኪሎ ሜትሮች ይቀሩናል። ወደ ሰባት ኪሎ ሜትር ማለት ነው። አቅጣጫ ጠቋሚ ያለ ማለት ነውና ወደ ፊት ለፊታችን እንግዲህ አዲግራት ከተማ ነች የምትገኘው። ቆይ ቀረብ ብዬ ላሳያችሁ። እዚህ ጋር እንደምታዩት ማለት ነው ከፊት ለፊታችን አዲግራት ከተማ ነው ከዛ በስተቀኝ ደግሞ ደብረ ዳሞ ቅድም ያልኳችሁ ደብረ ዳሞ ገዳም ጋይስ እንግዲህ በዚህ በአቅጣጫ ነው የሚገኘው ማለት ነው፣ በስተቀኝ በኩል እኔ ከቆምኩበት፣ በስተግራ ደግሞ ሶቢያ የሚባል ሀገር አለ ማለት ነው። እና እኛ ጉዟችን ፊት ለፊት እናደርግ ማለት ነው። ወደ አዲግራት ሰባት ኪሎ ሜትር ነው የሚቀረን ጉዟችንን ለማጠናቀቅ እዚህ ጋር እንደምታነቡት እንግዲህ ጋይ በዚህ አቅጣጫ አሁን ካለሁበት ማለት ነው። በዚህ በስተ ምዕራብ አቅጣጫ የደብረ ዳሞ ገዳም ይገኛል ማለት ነውና እሱ ገዳም እዚህ ጋም ጉግል ማፕ ላይ እንደምትመለከቱት ወደ 47 ኪሎ ሜትር ነው አሁን ካለሁበት የሚረቀው ማለት ነው። እና እንደምታዩት ነው፣ በዚህ አቅጣጫ እጅግ በጣም ግሩም የሆነ ገዳም ነው። አንድ ቀን ሄደን እንጎበኘዋለን ብዬ አስባለሁ ማለት ነው። ይ ስኮ ገና ይቀረናል። እንሂድ። ጥሩ አሳልፍ ያለው አርፍ ያለው ጥሩ ጊዜ ማለት ነውእና አሁን መሄድ አለብኝ። እሺ ጋይስ፣ እንግዲህ ወደ አዲግራት ከተማ እየተቃረብን ነው የምንገኘው። አይ ኪሎ ሜትር ይቀረኛል ማለት ነው። እዚህ ውሻ አለ ማለት ነው። ስለዚህ መንገድ መቀየር አለብኝ ምክንያቱም የገጠር እና የከተማ ውሻ ተመሳሳይ አይደለም። የከተማ ውሻ ብረግጡት አይባላችሁ ግን የገጠሮቹ በጣም አርድ ናቸው። እየተያየ ነው ውሻው ጋር ውሳ ጉች እንዴነ አዝም አለኝ ያው እንደምታዩት ጋይስ እንግዲህ ዌልካም ቱ አዲግራት ይላል። አዲግራት ከተማ እየገባን ነው የምንገኘው። ገኘው የሚገርም አድቬንቸር ዛሬ በጣም ደክሞኛል። አግሬ ትክሻይ በጣም ከምላችሁ በላይ ደክሞኛል ማለት ነው። ሌትስ ጎ እሺ ጋይስ ፋይናሊ፣ ከብዙ አድካሚ ጉዞ በኋላ እንደምታዩት ማለት ነው አዲግራት ከተማ ከትመናል ማለት ነው። ዋው 40 ኪሎ ሜትር ነው የመጣሁት ዛሬ።

አሀ፣ እሺ፣ ጋይስ እንደምትመለከቱት እንግዲህ አዲግራት ከተማ ገብቻለሁ በሰላም ማለት ነው። ፈጣሪ የተመሰገነ። ዋው፣ አዲግራት ኢዝ ቬሪ ናይስ። እንግዲህ ከተማው ይሄን ይመስላል እንደምታዩት። አዲግራት ከተማ ነው የምንገኘው። ኡፍ፣ አቤት፣ አቤት፣ የዛሬው ጉዞ አቤት፣ አቤት፣ የሚገርም ጉዞ ነው ያከናወነው ጋይስ። ወደ አርባ ኪሎ ሜትር እስኪ ከበስፕል መልከቱ። አርባ ኪሎ ሜትር ጋይስ እንግዲህ አርባ ኪሎ ሜትር መጣን አዲግራት ከተማ አገኛለሁ ማለት ነው። ዛሬ ሁለት ኤፒሶድ ነው የሰራሁት ከዛላንበሳ እስከ ፋጺ ድረስ ኤፒሶድ ዋን ነው። ከፋጺ ዛ አዲግራት ድግሞ መሆን ያለውበት ከተማ ማለት ነው ኤፒሶድ ቱ ነው ማለት ነውና ይሄ ጉዞ ሁለት ኤፒሶድ ለመስራት እጅግ በጣም አድካሚ የሆነ ጉዞ መጓዝ ነበረብኝ። ከዛ በተጨማሪ በስሊፐር ነበር ይህን ጉዞ ያከናወንኩት። ምክንያቱም ዛላምበሳ ላይ ጫማዬን ሻራ ጫማ አለኝ ቦርሳዬ ውስጥ እና እሱን ለማድረግ እግሬን መታጠብ ነበረብኝ። እግሬን ደግሞ ለመታጠብ ውሃም ስላልነበረ ከተማው ላይ የአይላንድ ውሃ ምናምን ያለው እና እሱ እሱን ተስላለ ዝም ብዬ የጉዞዬን ኖርማሊ ሳላካብድ ቀጠልኩት። እና እግሬ አሁን ያለበት ሁኔታ ላሳያችሁ ጋይስ፣ በጣም ያሳዝናል። ሉክ አያችሁት፣ እያያችሁት ነው በጣም ያቃጥላል። ይሄ ብቻ ሳይሆን እዚህ ጋም ተመልጧል ማለት ነው ሁለቱ ሁለቱ ጣቴ በቃ ተመላልጧል ማለት ነው። እና ነገ እንግዲህ እግሬን አሁን እንታጠብ እና ባይገርማችሁ፣ ቤቴን እኮ አላስጎበኘኋችሁ፣ የተከራየሁትን ቤት አልጋዬን ማለት ነው። እና ይህን ይመስላል በጣም እንደምታዩት ሰፊና የሚያምር ነው። ከዚህ በተጨማሪ እንደምታዩ ሻወር፣ ሽንት ቤት፣ ሽንት ቤት እና ሻወር አለ በጣም የሚያምር የሚያመረሩም ነው ማለት ነው የተከራየሁትና፣ ሻወሩ ስለሚሰራ ሻወሩ ወስዳሉ ማለት ነው። እንግዲህ ከአዲግራት ጉዞ ይኖረኛል ኤፒሶድ ስሪ ማለት ነው እና ይህንን አድቬንቸር እንግዲህ በደንብ ተከታተሉ። በጣም የሚገርም አድቬንቸር ነው። ዛሬ እንግዲህ ከዛላንበሳ አዲግራት እስከምመጣ ድረስ ሰላም የሆነ መንገድ ነው የተጓዝኩት። ምንም ነገር የገጠመኝ ነገር የለም። እንግዲህ ፈጣሪ መንገዱን የሚቀጥለውን መንገድ እንደዚህ አድርጎ ይባርክ ልኝ ማለት ነው። እሺ ጋይስ እንግዲህ አዲግራት ከተማን ጎብኘት ጎብኘት እያደረኩኝ ነው እንደምትመለከቱት ማለት ነው። እና በጣም ነው የምታምረው አሜዚንግ ከተማ ነች። ዛሬ 40 ምናምን ኪሎ ሜትር ተጉዘን የመጣ ነው። በጣም አሪፍ ከተማ ነው ማለት ነው። እሺ ጋይስ፣ እንግዲህ የዛሬው አድቬንቸራችን የዛሬው ቪዲዮ ይህን ይመስል ነበረ ማለት ነው። እራቴን በልቼ የመጣሁት ማለት ነው። ከተማም ዞር ዞር ስል ነበረ። የዛሬው አድቬንቸር ቪዲዮአችን እንግዲህ ይህንን ይመስላል ማለት ነው። ነገ ደግሞ ከዚህ የሚበልጥ እጅግ በጣም ከዚህ የሚበልጥ ምክንያቱም አሁን እግሬ ሁሉ ተላልጧል፣ እንዴት እንደሚሄድ አላውቅም። ነገም የዛሬውን ያክል ማለት ነው ረጅም የሆነ ጉዞ ይጠብቀናል። በኤፒሶድ ስሪ እንገናኝ ማለት ነው። እወዳችኋለሁ። ሰብስክራይብ አድርጉ። ለሁሉም ለምታውቋቸው ሰዎች ሼር አድርጉላቸው፣ እንዲመለከቱት ይህን አድቬንቸር። በቀጣይ ቪዲዮ እንገናኝ። ቻው፣ ይመቻችሁ። ከአዲግ ራት